አስሩ ወሰዱሱ ለካቲዝ በዛቲ ለት አይረፈ በዚችም እለት የጴጥሮስና የሶፊያ በስመ አብ ወልድ መንፈስ ቅዱስ አዱ አምላክ አመተ ስው ለግንቦት በዛቲ ለት አይረፈት ቅድስ ሊኒ ሙለ ቆስጠንጢኖስ ንጉስ ጻድቅ አንድ አምላክ በሚሆን በአብ በወልድ በመልስ ቅዱስ ስም ግንቦት ዘጠኝ በዚች ቀን የጻድቅ ንጉስ ቆስጠንጢኖስ እናት ቅድስ ሊኒ አረፈች። ይህችም ቅድስት በፊት የአንድ ነጋዴ ሰው ሚስት ነበረች። እርሱም በነገረ ሰሪ ንጽሕት ሁና ሳለች ወደ ባህር ጣላት። የክብር ባለቤት በሆነ በጌታችን ፈቃድም ሮሃ ከሚባል አገር ደርሳ የበራንጥያ ንጉሥ ቁንስጣ አገኛት። ውበቷንና ደምግባቷንም አይቶ አገባት። ለእስክንድሪያ ለክርስቲያን ነገሥታት መጀመሪያቸው የሆነውን ወስጠንጢኖስን ወለደችው። ምግባርንና ሃይማኖትን በማስተማር በመልካም አሳደገችው። ልጇን በነገሰ ጊዜ ወደ ኢየሩሳሌም ሂደሽ የክብር ባለቤት የሆነ የክርስቶስን መስቀል ግለጪ፣ የከበሩ ቦታዎችንም ስሪ የሚላትን በህልሟ ይታ እንዴት እንዳየችን ለልጇ ነገረችው። እርሱም ከብዙ ሰራዊት ጋር ሰደዳት። በደረሰችም ጊዜ የክብር ባለቤት ስለሆነ ስለ ጌታችን መስቀል መረመረች። አዳኝ የሆነ መስቀሉንም ሁለቱ ወንበዴዎች ከተሰቀሉባቸው መስቀሎች ጋር አገኘችው። የክብሩ ባለቤት የክርስቶስ መስቀል የትኛው እንደሆነ ታውቅ ዘንድ በወደደች ጊዜ ከራሱ በላይ ይህ የናዝሬቱ ኢየሱስ የአይሁድ ንጉሥ ነው የሚል በእንጨት የተቀረጸበት ጽሑፍ ያለው እንደሆነ የኢየሩሳሌም ኤጲስቆጶስ ቅዱስ መቃርስ ነገራት። ከዚህ በኋላ ከእርሱ ምልክት ታይ ዘንድ ፈለገች። የሞተ ሰውም አግኝታ መስቀሎችን በበድኑ ላይ አኖረች፣ አልተነሳም። ከዚህም በኋላ ሦስተኛውን መስቀል በላይ አኖረች። ያን ጊዜ ያ የምውት ተነሳ፣ ሃይማኖቷም ጸና፣ ደስታዋም በዛ። ከዚህም በኋላ ዜናቸው በመስከረም ወር በ17 የተጻፈ በከበሩ ቦታዎች ውስጥ አብያተ ክርስቲያናትን ትሰራ ዘንድ ጀመረች። ለአባ መቃር ስም በከበሩ ቦታዎች ሁሉ አብያተ ክርስቲያናትን እንዲሰራ ብዙ ገንዘብ ሰጠችው። ከዚህ በኋላ ወደ ልጇ ተመልሳ የሆነውን ሁሉ ነገረችው። የከበረ መስቀል በመገኘቱ እጅግ ደስ አለው። ይህችም ቅድስት በጎ ገድሏን ከፈጸመችና እግዚአብሔርንም ካገለገለች በኋላ ስለ ካህናትም ልብስና ቀለብ ለአብያተ ክርስቲያናትና ለገዳማት ብዙ ጉልቶችንና ርስቶችን ለድሆች እና ለምስኪኖችም እንዲሁ ከሰራችና ከተከለች በኋላ በሰላም አረፈች። መላ እድሜዋም ሰማንያ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሌኒ ውስተ ምድረ ሕይወት የልዳ ምክረ መንፈስ ቅዱስ አመወሰዳ ለሃይወ በድን ለበለኪፈ መስቀልት ቅድመ አውዳ እማይቴ አንተ ትቤሎ ወእም አይን እንግዳ ዘተረከብከ ግዱፈ በበዳ። በዝችም ዕለት የበይደርና የስልዋን ወስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት አስር በዚች ቀን የከበሩ ጻድቃን ሰለስቱ ደቂቅ አናንያ፣ አዛርያ ሚሳኤል የዕረፍታቸው መታሰቢያ ነው። በዚችም ቀን አብርሃም ጸራቢ በሰማዕትነት አረፈ። በዚችም ዕለት የአባ ሚካኤል መታሰቢያውና ቤተ ክርስቲያን የከበረችበት ሆነ። በዝችም ቀን ከአባ ኖባ ጋራ 318 ነፍስ በሰማይትነት ሞቱ። የፓትርያርክ አባ ዮሐንስም መታሰቢያው ነው። በረከታቸውም ከእኛ ጋራ ለዘላለሙ ትኑር አሜን። ዛቅረብ ኩማ ሂሌታ ዘኪርያ ይላፈ ምለተ ጽምዱ ከዘልፈ ለላ ነብብ ተወከፍ ዘንዴቴ መጽሐፈን ተረሳይ ከእግዚ ወፀር ይቀመበለት ውኩፈ ምላውላን ዘተርፈ ነቢያት ቅዱሳን ዋርያት ሰባካያን ሰማይቶ ወጻድቃን መላይት ትጓሃንድና ጊላዲ መነኮሳት የራን ባርኩ ባርኮ

ዘተ ሰሜ ብርሃነ ክርስቶስ አበመነኮሳት መነኮሳት ጸሎት ወበረከቱ ይሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የመነኮሳት አባትና ብርሃነ ክርስቶስ የተባለው ብፁዕና ቅዱስ የሚሆን የአባታችን የእስትንፋሰ ክርስቶስ ተአምር ይህ ነው። ጸሎትና በረከቱ ከሁላችን ከህዝበ ክርስቲያን ላይ ይኖር ለዘላለሙ አሜን። ነብሰ ገዳይና ሌባ፣ ዝሙተኛ የሆነ አንድ ክፉ ሰው ነበረ። ከእለታትም በአንድ ቀን በአባታችን እስትንፋሰ ክርስቶስ በዓል ቀን ወደ ቤተ ክርስቲያን ሄደ። ከነዚያ ደርሶ ሚያዝያ ዘጠኝ ቀን ለእረፍቱ በዓል የተዘጋጀውን ፍራፍሬ ቀመሰ፣ ከምጽዋቱም ጠጣ። መቃብሩም ካለበት ቤተ ክርስቲያን ፊት ለፊት ቁሞ ተማጸነውና ከዚያ በኋላ ወደ ቤቱ ሄደ። ከጥቂት ቀን በኋላ በድንገት ታሞ በክፏ አሟሟት ሞተ። ነፍሱ ከስጋው ስትለይ የጨለማ አጋንንት ከበዋት እያዳፏት፣ እየገረፏት ወደ ሲኦል ወሰዷትና ወደ ጥልቅ እሳት አወረዷት። ያን ጊዜ አባታችን ብርሃነ ክርስቶስ ከመንበረ ጸባዖት ፊት ደርሶ ሰማይና ምድርን ለፈጠረ ለእግዚአብሔር ሰገደ። አቤቱ ፈጣሪ፣ በአንተ ስምና በእናትህ በድንግል ማርያም ስም ተማጽኛለሁና ይችን ክፉ ነብስ ማርልኝ። በጸሎቴ ተማጽኛለሁና ለመታሰቢያም የተደረገ ፍርፋሬንም ቀምሳለች ስጋዋ በቦታዬ ተቀብሯል ማርልኝ አለው ጌታችንም ወዳጄ ውሻ ይማራልን በእኔ ላይ እጅግ በደል አድርሳለችና ለአንተ ያደረግልኝ ለአንተ ያደረገልህ ምን ሥራ አለና በምን እምርልሃለሁ አለው ብፁዕ አባታችን ስለ እኔ ስትል በቸርነት ማርልኝ የሰጠኝን ቃል ኪዳን እንዳትታበይ የመታሰቢያን ፍርፋሪ ቀምሳለች ና ማርልኝ አለው ያን ጊዜ ጌታችን ቅዱስ ሚካኤልን ያችን ነፍስ ያመጣት ዘንድ አዘዘው እርሱም ሄዶ አመጣት ጌታችንም አንቺ ነፍስ ለወዳጄ ለእስትንፋሰ ክርስቶስ ምን አደርገሻል ያደረግሽውስ ምን ነገር አለ ብሎ ጠየቃት ያችም ነፍስ በበዓሉ ቀን ወደ እርሱ ቦታ ሂጄ ለመታሰቢያው የተደረገውን ፍርፋሪ ቀምሻለሁ ከእርሱ ፍቅር የተነሳ መታሰቢያውን ለማድረግ አስቤ ነበር። ወደ ቤቴ በሄድኩ ጊዜ ድንገት ሙቼ ወደዚህ መጣው ብላ መለሰች። ጌታችንም ወዳጀ ምር የለሃለሁ ወደ ዘላለም ደስታ ትግባለው። አባታችንም ሰግዶ ያችን ነፍስ ተቀብሎ ወደ ዘላለም ቤቱ አስገባት። ጸሎቱና በረከቱ የአባታችን የእስትንፋሰ ክርስቶስ አማላጅነትና ጠባቂነት ለሀገራችን ሰላም፣ ለህዝባችን ፍቅር፣ አንድነት ያድልልን ለዘላለሙ አሜን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን ከቅዱሳን ረድኤት በረከት ያሳትፈን ሰላም ቀን ያውለን በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን። ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላም ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ቀደስ ስምከ ትምጻ መንግስትከ ከ ወይኩን ፈቃድ ከ በከመ በሰማይ